ተከታታይ ድራማ በክፍል ዘጠና ከች ብለዋል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮን ሲጀምሩ በላይክ ጀምሩ። እንግዲህ ጽናት ተከታታይ ድራማ በክፍል ዘጠና ላይ መጥተዋል ማለት ነው። በባለፈው ፓርቲ እንግዲህ እጅግ በጣም ኬራ፣ እንዲሁም ደግሞ ጽናት እየተጨቃጨቁ ነበር። እሱንም እንግዲህ በቤቲ ምክንያት ነው። ቤቲ ወደዚህ ቤት በመምጣቷ፣ ወደነ ኬራ ቤት በመምጣቷ አሁን ላይ ሁሉም ትርምስምሳቸው ወጥተዋል። እንግዲህ ጽናትን በጣም እየተፈተነች ትገኛለች። አሁንም እስከ መቼ ነው ጽናት ከዚህ በኋላ የምትፈተነው? ባክን ኬራ፣ አሁንም ወደ ራስ ተመለስና ትዳርክንና ቤትክን ለማቀናት ሞክሪ የሚሉ እንግዲህ ብዙዎች ናቸው። እንዲሁም ደግሞ ናሁሚ አንተ መቼ ነው ከስህተት የምትወጠው? ሁል ጊዜ ስህተት ነው። እንዲሁም ደግሞ ስህተት ከሰራ በኋላ ነው ለሰው የምታማክረው? በማለት እንግዲህ ይጠይቀዋል ማለት ነው። እሱንም እኔ ኮ በመጀመሪያ ያላማከርኩ በቃ ያለውን ነገር እንደዛ ደስታ ለ ምሩ እያዘጋጀ ስለነበር እኔ እንደዚህ አይነት ነገሮችን መናገር አልፈለግኩም። የአንተን ደስታ መበጥበጥ ስላልፈለግኩ ነው በማለት እንግዲህ ኪራም ለናሆሜ ይመልስላታል። ምሩ እና እንዲሁም ደግሞ ናሆሜ ስለእነ ጽናትና ስለእነ ኪራ ፍቅር ወይንም ደግሞ በትዳራቸው ውስጥ ያለውን ነገር በመበጥበጥ እጅግ በጣም እያሳሰባቸው ይገኛል። የእነሱ ነገር ግን መቼ ነው የሚያበቃለት? መቼ ነው ውስጥ እንደዚህ አይነት ጽፋት ላይ ከራ የሚቆመው በማለት እንግዲህ እነሱም ሲጨነቁ አይተናል። እና እንግዲህ ቤቲ አሁን ላይ እንግዲህ ጽናት ቤቲን ያሰበቻት አውቃ ነው አውቃ ነው አበደች የተባለችው እንጂ አላበደችም። አሁንም ቤቴ ልታፈርስ ነው የመጣችው ልጄን እንደገደለችብኝ፣ አሁንም ደግሞ ፍቅሬን ትዳሪ ልታፈርስ ነው ወደዚህ ቤት የመጣችው። ስለዚህ እሷ ጤነኛ ነች ብላ ነው የምታስበው። እና ደግሞ ዛሬ ስልክ ስታወራ ሰምቻት አለው በማለት እንግዲህ፣ ቤቲ ግን እየተጫወተች እንዲሁም ደግሞ ብቻዋን እያወራች ነበረ፣ ግን ደግሞ ስልክ እያወራች ነው ስለዚህ የሆነ ሴራ እየሰራች ነው ስለዚህ ስልክሽን አንጪ በማለት እንግዲህ ከእሷ ጋር ስትጨቃጨቃ በመጣበት ሰዓት አትመናት ይችል ልጅ ስልክ እያወራሽ ነው ስለዚህ አብዳለች የተባለችው ነገር ውሸ በማለት እንግዲህ ኪራን ስጠይቀው ነበረ ጽናት ኧረ ጽናት እንደሷ አትበይ ተይ እንጂ በማለት እንግዲህ እሱም ሲያጽናናት ነበር ትም አሁን ላይ በክፋት ተነሳስታ በህልሟ የሆነ ነገር ስታደርግ መጥፎ ነገር ስታደርግ እንግዲህ በህልሟ አይታለች ምክንያቱም እንግዲህ ቤቲን አንቃ እንደለቻት በህልሟ ስታይ ነበረ። እንዲሁም ደግሞ ኬራ መቶ በጥፊ መቶ፣ ለምንድነው ልጅቷን የገደልሻት በማለት ለፎ ቃላቶችን ሲናገራት ነበረ። እሷም ደንግጣ በስማን ብላ ከእንቅልፏ እንደተነሳች እንግዲህ እናቃለን። ስለዚህ ከበጣም ብዙ ትግስት እያጣች ትገኛለች አሁን ላይ ጽናት። እንዲሁም ደግሞ ቤቲ ምግብ ስበላ እንዲሁ ኩሽና ስላገኘቻት ለምንድን ነው እንደዚ የምታደርጊው ከን አንስተሽ ለምን አንስተሻት ወይም እንደዚህ ኑሮውን ታጨማለቂ ዋለሽ በማለት እንግዲህ የቤትን የምትበለው ምንግድ ምግብ ነጥቃ ቅጣ ታነሳበት ነበረ። ለምንድን ነው እንደዚ አይነት ነገር የምትሰሪው በማለት እንግዲህ ቤትንም ስጨቅጭቃት ነበር። ቤትም እጅግ በጣም እንግዲህ ውፋት ይገኛል። ምክንያቱም ሁሉ ሰው እየጮህባት ነው። ግን ደግሞ ያው እሷ እውነት እንግዲህ ሌላ ነገር ካልሆነ በስተቀር እንደታመመች ነው የመሰለኝ። ግን ደግሞ ሁሉም ይጮህባታል። እንዲሁም ደግሞ ኬራን ያው እሷ ጋር ጎን ነው። በእርግጥ ማለት አሁንም ከቤቴ ጋ ነው። ምክንያቱም የቤትን ችግር እና የቤትን ህመም አሁን ላይ እየተረደው ኬራ ብቻ ነው እንጂ ከዚያ ውጭ ማንም ቤትን እየተረደ ሌሎቹ አውቃ ነው በማለት እንግዲህ ሰኔ መታ በነበረበት ሰዓት እንግዲህ እሷ አላበደችም፣ ውሸት ነው። ግን ደግሞ ጽናት እንደዚህ መናደድ የለብሽም፣ ነገሮችን ቀስ ብለን ማጣራት አለብን የእሷ እብደት ውሸት መሆኑንና እውነት መሆኑን ያለውን ነገር ማጣጠር ብናል። ስለዚህ የአንቺ መናደድ አሁን ላይ ምንም ማለት አይደለም። አትናደጅ በማለት እሺ፣ አውቃ ቢሆንስ እናጋልጣታለን። እውነት አብዳ ቢሆንስ ምንድን ነው የምናደርገው? እሱን አላውቅም ግን ደግሞ የውሸት እብደት ከሆነ ግን ማጋለጥ እንችላለን በማለት እንግዲህ በዚሁ ፓርት ላይ እንግዲህ ምንም ይሄን ያክል የተለየ ነገር የለውም። ጽናትና ያው ቤቴ እንዳልተግባቡ ነው። እንግዲህ ሌላ ነገር የለም። ግን ደግሞ ስለ ቤቴ ያለውን ነገር ለማጣራት ሁላቸውንም እንደተነሱ ነው የሚያሳየው። ሌላ አዲስ ነገር የለም። ኬራም ለናሆሚም እንግዲህ ተነጋግረው ነበር። ምክንያቱም አሁን ላይ ጽናት እየታገሰች አይደለም፣ እንደ ሁልጊዜው አይደለችም። ቆጣ ቆጣ ማጣመራለች እኔ ምን ማድረግ እንዳለብኝ አላቅም በማለት እንግዲህ ለናሆሚ ሲያናግረው ነበር። ናሆሚም አይዞ፣ በቃ ነገሮችን አብረን እንፈታታል እንግዲህ ሲናገር ነበር። አለዚያም ደግሞ ቤቲ ወደ መጣችበት ወደ እናቷ ቤት መሄድ ነው። እኔ ግን ወደዚያ መሄድ እኔ እዚያ መቀመጥ ለጽናትም ሰላማ ይሰጣትን በማለት እንግዲህ ኬራም ሀሳቡን እየገለጠ ይገኛል። እንግዲህ ያው ቀጣዩን እንግዲህ አብረን የምናይ ይሆናል። ሌላ ለውም ፅናት ተከታታይ ድራማ አሁን ላይ በነገራችን ላይ እየቋጩት ቢሆን እጅግ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ብዙም ተመልካችም ቤታ እያቀረበ ስለሆነ ማለት ነው። እና ውድ ተመልካቾቼ በያላችሁበት ሰላማችሁ ይብዛልኝ። ስለ ድምጼ መቋረጥና ስለ ድምጼ መጎርናት ደግሞ ይቅርታ ጠይቃለሁኝ። መልካም ጊዜ መልካም ምሽት ተመኘውላችሁ በያላችሁ